ቅዶች ይዞ ነው የገባው። ከኮሚሽኑ በገቢ ረገድ ወደ 792 ሚሊዮን ብር ተኮንትሮባንድ ሽያጭ ብቻ የመሰብሰብ ተልእኮ ተሰጥቶት እንቅስቃሴ የጀመረ ነው። ይህን እንቅስቃሴ ስንጀምር በዚህ በአዲሱ ቢሮ ውስጥ ሆነን አልነበር ነው የጀመር ነው። እጅግ በጣም አስቸጋሪ በሆነ ቦታ ሶስት አራት ቦታ የሌላ ቢሮዎችን ተከራይተን ነበር የምንሰራው እና እጅግ በጣም ለስራ አስቸጋሪ ለአገልግሎት አስተጣጥ ምቾት ያልነበረው እና በርካታ ተግዳሮቶች የነበሩበት ነው። ኮሚሽኑ ለዚህ ልዩ ትኩረት በመስጠት ይሄ ህንፃ ከዛሬ ሰባት ወር በፊት ተመርቆ ወደ ስራ ሲገባ ነው አዲስ ስራ የጀመርነው ብሎ ማለት ይቻላል እና ይሄ ህንፃ ተመርቆ ወደ ስራ ስንገባ እንደ ሚኒስቴር መስሪያ ቤት እንደ ኮሚሽን ብቻ ሳይሆን እንደ ሚኒስቴር መስሪያ ቤት ከቢሊየን ወደ ትሪሊየን ለሚደረገው የገቢ ሽግግር በኮንትሮን መከላከል የበኩላችንን አስተዋጽኦ እናደርጋለን ብለን ይህን ሎጎ ይዘን ነው ወደ ስራ የገባ ነው እና በዚህ ስራ እጅግ በጣም በርካታ እንቅስቃሴዎች ተደርጓል። በዚህ በጀት አመት ዋናው ትልቁ ተልኳችን ኮንትሮባንድ መከላከል ስለሆነ በዚህ በኮንትሮባንድ መከላከል እስካሁን እስካሁን እስከ 11ኛው ወር 11 ወር ከ15 ቀን ባለው ጊዜ ውስጥ ወደ 3 ቢሊዮን 400 ሚሊዮን ብር የሚያወጡ የተለያዩ የኮንትሮባንድ እቃዎች መያዝ የተቻለበት ብቻም አደለ በጉምሩክ ታሪክ እኔ በርካታ ለ22 ዓመታት ያህል እዚህ ኮሚሽን ውስጥ ሳገለግል እንዲህ ስኬታማ የሆነ ኦፕሬሽን ኦፕሬሽን ሰው መዳዮ የሚባል ውስጥ ገብተን በመኪና ሲቆጠር ወደ 34 መኪና፣ በብር ሲቆጠር ደግሞ ከአንድ ቢሊየን ብር በላይ የሆነ ኮንትሮባንድ እቃ በመያዝ በኮንትሮባንድ ስቱ ላይ ከፍተኛ ጫና ማሳደር የቻልንበት ትልቅ ውጤት የተመዘገበበት አመት ነው ብሎ መግለጽ ይቻላል። አገልግሎት አሰጣጥ ረገድ ያው ቀደም ሲል ለመናገር እንደመኮርኩት ኦፕሬሽናል ስራዎች አይደሉም፣ እኛ ጋር ያሉት የኮንትሮባንድ መከላከል ስራዎች ስለሆኑ ብዙ ጊዜ እኛ ካስተመሮች የሚሆኑት በንግድ ማጭበርበር ተጠርጥረው የሚያዙ በኮንትሮባንድ ማመላለስ ተጠርጥረው የሚያዙ ሰዎች ናቸው። እነዚህም ዜጎች ናቸው፣ ተገቢውን አገልግሎት ተገቢውን ፍትሕ ማግኘት ስላለባቸው ከእነዚህ ጋር በጣም በጣም በጣም የጠበቀ የጠበቀ ግንኙነት እየፈጠርን ነው ያለ ነው ማለት ይቻላል። ለአብነትም እንደሚጠቀሰው ዛሬ አንድ ኮንትሮባንድ ሲያጓጉዘ የተያዘ ሰው በተመሳሳይ የእሱ አይነት ለምሳሌ በድብቅ በሻግ የሚያንቀሳቀሱ ሰዎች እሱ ከተያዘ በኋላ ሌላውን መጠቆም የሚችልበትን አይነት ሁኔታ መፍጠር የቻልንበት አንዴ የተሳሳተን ሰው ተመልሶ የእኛ ደጋፊ መሆን የሚችልበት ሁኔታ እየፈጠርን ያለ ነው። አገልግሎት አንጻር እንግዲህ ከቢሮ ይጀምራል። አገልግሎት ሲባል ከቢሮ ፋሲሊቴሽን ይጀምራል። ቀደም ሲል አንድ ተገልጋይ ወደ አንድ የስራ ኃላፊ ቢሮ ለመግባት ፀሐይ ላይ ነው ቁጭ የሚለው ከዛ ውጭ በመሆን ዛሬ በተዘጋጀው ሕንፃ ላይ የእንግዶች ማረፊያ ቦታ በጥሩ ሁኔታ ተዘጋጅቷል። ብቻም አደለ በግቢው ውስጥ ራሱ ያሉት የግሪነር ኤሪያዎች ከስተመሩ ምናልባት የተወሰነ ቀጠሮ የሚያቆየው ነገር ካለ ከሙቀቱም አኳያ ውጪ ነፈስ ብሎ መቀመጥ የሚችልበት ሁኔታ ተፈጥሯል ብሎ ማለት ይቻላል። እንግዲህ አሁን ለዚህ መልስ መስጠት እንዲቻል አብነት የሆኑ ኦፕሬሽኖችን መግለጽ ይቻላል። አሁንም ኦፕሬሽን ሰው መዳየውን ብንወስድ የጉምሩክ ብቻ አይደለም፣ የሀገር መከላከያ በዚህ ውስጥ ተሳትፎ ነበረው፣ የክልል የኦሮሚያ፣ የሶማሌ፣ የአፋር በየቀጠነው እንግዲህ። ኦፕሬሽኑ ከተሰራበት አዋሽ ድረስ ሶስት ክልላዊ መንግስቶች ናቸው። የሶማሌ ክልላዊ መንግስት አለ፣ የአፋር ክልላዊ መንግስት አለ፣ የኦሮሚያ ክልላዊ መንግስት አለ። እነዚህ በሙሉ እዚህ ኦፕሬሽን ላይ ፖዘቲቭ የሆነ ተጽዕኖ ማሳደር የቻሉበት ሁኔታ ነው ያለው። እንግዲህ አዋሽ ሴንተር ነው የሀገሪቱ ሴንተር። ቦታ ላይ ሆኖ ዳር ሀገር ካሉ ቅርንጫፎች በተሻለ ኮንትሮባንድ መያዝ የቻለበትን ስናነሳ ከስተን ብቻ ውሮጡ አይደለም። ምክንያቱም በርካታ ችግሮች አሉ፣ የሎጅስቲክስ እጥረቶች አሉ። በዚህ ችግር ውስጥ ሆነን ይሄን ውጤት እናመጣለን ተብሎ ማሰብ እጅግ በጣም አስቸጋሪ ነው። ስለዚህ የስራው ውጤት ከባለድርሻ አካላት ጋር በቅንጅት የተፈጠረ በመሆኑ ሀገር መከላከያ ክልል ፖሊሶች፣ የፌዴራል ፖሊስ ኒሶች፣ ብሔራዊ መረጃና ደህንነት፣ ሌሎቹም አካላት ከኛ ጋር እጅና ጓንት ሆኖ ነው የሚሰሩት። በጀት ዓመት ራሱ ስንጀምር የንቅናቄ መድረክ ፈጥረን ነው ወደ ስራ ይገባል። ማስተላለፍ ፈልገው ከስተም ቤት አይቻልም የሚባል ነገር የለም። ይቻላል። ሁሉም ነገር ይቻላል። በየትኛውም ተግዳሮት ውስጥ ሆነን ቢሆን የሚቻል መሆኑን የአዋሽ ጉምሩክ የ2017 ውጤት ጉልህ ማሳያ ነው ብዬ ወስዳለሁ። አዋሽ ላይ የአየር ጸባዩ ችግር አለ፣ የጸጥታ ችግር አለ። የአካባቢው ሕብረተሰብ አብዛኛው የታጠቀ፣ የታጠቀ ብቻ አይደለም። በአካባቢው ከታጠቀው ውጪ ደግሞ በጸጥታ በማወቅ ተግባር ላይ የተሰማሩ በርካታ የጠላት እንቅስቃሴዎች ያሉበት ነው። በዚህ ውስጥ ተሆኖ ነው ብቻ አለ። ወደ ውስጥ ደግሞ ስንመለከት ከፍተኛ ሎጂስቲክስ እጥረት ባለበት ሁኔታ ውስጥ ሆነን ቢሆን ሁሉን ነገር እንዳመሉ ሁሉን ነገር እንዳመጣጡ በመመለስ የሎጂስቲኩን ችግር እኛና ኮሚሽኑ ተደራርተን ቀዳዳዎችን በመድፈን እነዚህ የጸጥታ ችግሮችን ደግሞ በአካባቢ ያለውን የጸጥታ መዋቅር ሁሉ አንድ ላድርገና በማስተባበር ሌላ እንደዚሁ ታጥቀው አሁንም ችግር የሚፈጥሩ የኮንትሮባንዲስቱ ራሱ ታጥቀው የሚንቀሳቀስ ነው። እሱንም እንዳመሉ በበጀት ዓመቱ በሚገርም ሁኔታ የሁሉ ውጤት ይ ሁሉ ግጭት ከኮንትሮባንዲስቶች ጋር ፈጥረን አንድም ሰው በጥይት አልተመታብንም፣ እኛም አልመታንም፣ ከወዲያኛውን በኩል አልተመታም። ና ይሄ ጥበብ የተሞላበት ስራ ተሰርቶ የመጣ ውጤት ነው እና አይቻልም ብሎ ነገር የለም። ባለፈውም በተለያዩ ሚዲያዎች ላይ ለመግለጽ እንደሞከርኩት ይቻላል።